ዛሬ በጊዜ ብቅ ብያለው ተመችቶኝ፣ ያው ከሰዓት ስራ ስላሌለኝ ተመችቶኝ መጣሁኝና ወደ ቤቴ እንግዲህ ሚዲያውን ዞር ዞር ዞር ብዬ ተመለከትኩት። ስመለከት አይኖቼ ማለ ያረፈ ሀይሚ ብሩክ ጋሽዬ፣ ጋሽዬ ብሩክ ሀይሚ አንድ ላይ በሃይሚ ቤት ተከስተዋል። ያው ማታን ይመጣሉ ማለት ነው። ደስ የሚል ፕሮግራም ይኖራል ብዬ እጠብቅ አለው። እንዴት ናችሁ? ሰላም ናችሁ ወይ? በጣም ወዳችሁ። የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንደተመለከት ነው እንግዲህ ፖስታቸውን፣ ያው ሀይሚዬ ቆጣ ያለች ትመስላለች፣ ያኮረፈች ትመስላለች። ምናልባት ያው ለፎቶም ሊሆን ይችላል። ሀይሚና ብሩክ እንግዲህ ወይ ፕራንክ ተደርገዋል በጋሽዬ፣ ወይም ደግሞ ጋሽዬና ብሩክ ሀይሚን ፕራንክ እያደረጓት ነው ወይ ደግሞ ጋሼና ሃይሚ ብሩክን ፕራንክ እያደረገዋት ነው ብለን እንገምታለን። ያው ሀሳብ ነው፣ እነሱ እንግዲህ እስከሚያሳዩን ድረስ ያው እንግዲህ ጋሽዬና ሃይሚ ከሆነ ያደረጉት ያው ምክንያቱም በየትኛውም መንገድ ሆነ ግን ምክንያቱም የሚመስለኝ እንግዲህ በቀደም ለታ የብሩክ ወንድም እና ብሩክ ሆነው ሀይሚን ፕራንክ አድርገዋታል። ያንንም ሲያደርጉ ምንድነው ያሉት ለምንድነው እኔ በሌለሁበት እኔ ቤት የመጣሽው ብሎ ነው እንግዲህ የተቆጣት። አሁን ደሞ እንግዲህ እሳቸው ለምንድን ነው እነ ብሩክ ቤት የሄድሽው፣ ሜዲያ አስፈልግም፣ በዓመት በዓል ለምንድን ነው እኛን ጥለሽ መሄድሽው ሊሏትም ይችላሉ። ከዛሬ ወዲያ ከብሩክ ጋር እንዳትገናኝ፣ እነሱ ቤት እንዳትሄጂ፣ ብሩክ ቤት እንዳትሄጂ ሊሏትም ይችላሉ። እንግዲህ የቀመሩትን አናውቅም። ትላንትና በትንሹም ብሩክ ቆይኔ ከጋሽዬ ጋር ነው የምመጣብሽ ሲላት ነበረ። ምናልባት ደግሞ ቅመማችን ስትቀም ማድራ እሱ ይሄንን ስላላት ስትቀም ማድራ እሷ ደግሞ ተከስታ ይሆናል ከአባቷ ጋር አናውቅም። ግን አንድ ነገር አለ። ያው ፕራንክ ነው የሚኖረው ብዬ ነው ማስበው። ያው ደስ የሚል ነገር ያሳዩናል። ሁልጊዜም በእነሱ እንደተደሰትና ያው ከአባታቸው መምጣቱ አስደስተውኛል። እሳቸው ናፍቀውን ነበር አደለ? የሚሰሩት ነገር በጣም ደስ ይላል። ከልጆቻቸው ጋር ሁልጊዜ የሚያቀርቡት ነገር በጣም ደስ ይላል። ደግሞ ጨዋታ አዋቂ ናቸው፣ ደስ ይላሉ። ልጆቻቸው መሀል ገብተው ልክ እውነት አድርገው ነው የሚሰሩት። ሲናገሩም ሲቆጡም ግርማ ሞገሳቸው ደስ ይላል። እኔ አባትየው አዝናኑኛል። ብዙ ጊዜ ባይጠፉ ከሚዲያ እንደውም ሁላችንም፣ እንደውም ብዙዎቻችሁ ስትጠይቁ ነበረ ሀይሚ ከቤተሰቦችሽ ጋር ቪዲዮ ስሪልን፣ ከአባትሽ ጋር ቪዲዮ ስሪልን። እንደውም እሳቸው ለምንድነው የማይከፍቱላቸው ዩቱብ? በዚህ አጋጣሚ ቢከፈትላቸው ብዙ ተመልካች የሚኖራቸው ነው ይመስለኝ። ፕራንክ ሲሰሩም በጣም ጎበዝ ናቸው። ሲናገሩም፣ ሰው ሲያስደነግጡም ጎበዝ ናቸው። ይሄንን ስሩ ተብሎ የሆነ ትእዛዝ ሲሰጣቸው ራሱ እንዲህ እንዲህ ላደርግ ፕራንክ ለማድረግ አስቤያለሁ ማነው ኤፍሬም፣ ማንም ሰው ሀሳብ ሲሰጣቸው አብረው ሲተባበሩ በጣም ጎበዝ ናቸው። በእውነት እኔ አድናቂያቸው ነኝ። በጣም ይሰራሉ፣ ያሳምራሉ። ሁሉንም ነገር ሲሰሩ አብረዋቸውና ዛሬ እንግዲህ ምን ይዘውልን እንደመጡ አላቅም። ደስ የሚል ነገር ይዘውልን መጡ ብለን ነው የምናስበው። ምክንያቱም በአይሚ ቤት ስለተከሰቱልን ፖስቱንም እንዳየ ነው አይሚ ቆጣ አብላለች። እንግዲህ እሷ ትሁን አናቅም፣ ስናዩ ነው የምናውቀው። እሷ የተቆጣችው ለፎቶም ሊሆን ይችላል። ከማን በኩል እንደሆነ እንግዲህ በኋላ ነው የምናቀው። እሳቸውም ሊያስደነግጧቸው መታዩ ሊሆን ይችላል ምክንያቱም ጎበዝ ናቸውና ስለናፈቅናቸው ከቤተሰባቸው ጋር መምጣታቸው ከጋሽዬ ጋር በመምጣታቸው ደስ ብሎኛል። እንጠብቃለን። ሌላው ደግሞ ያው ያየሁት እዚሁ ሚዲያው ላይ አይቸው ነው። እንደገና ወደ ቲክቶክ ገብቼ የተመለከትኩት ሪኮርስት አድርጎት ላይ ካድርኩት በብሩክ ቤት የለቀቀው የልጁን ፎቶ ያው እንዳስቀመጥኩት፣ ደስ የሚል ትምህርት ነው ልጁ ያስተላለፈው። በኮክ ኮክ ይዞ በፍሬ እና በኮክ መካከል ያለውን ልዩነት ነው እያስረዳ ያለው። ደስ ይላል። እንደዚህ ትምህርት ትምህርት ያለው ነገር እኔ ማየት ደስ ይለኛል። እኔም ገብቼ ብዙ ጊዜ ቲክቶክ ውስጥ ስገባ ከአንዳንድ ከብዙ ሰዎች እማራለሁ። ትምህርት ያለው ጥቅሶች፣ እንደዚህ ትምህርታዊ የሆኑ ነገሮችን በደንብ ነው አተኮር የማየው ለራሴ ለሕይወቴ ይጠቅመኛል ያልኩትን ነገር ማለት ነው። ሀይሚና ብሩክም ብዙ ጊዜ እንደዚህ እንደዚህ አይነት ነገሮችን አውጥተው ሼር ያደርጋሉ ቲክቶካቸው ላይ እና እኔም በደንብ ገብቼ አየሁኝ። ሲዘዋወር አየሁኝ እና ከሆነ ዩቱበር ላይ ነው ያየሁት እና ከዛ ገብቼ ስመለከተው በደንብ አዳመጥኩት። ትምህርታዊ የሆነ ነገር ነው ልጁ ያስቀመጠው። በእጁ ያዘው ኮክ እና ፍሬ ይዟል። ይቺ ፍሬ እዚህ ጋር ለመድረስ ብዙ ጊዜ ፈስቶባታል። ጊዜው ምንድን ነው፣ በመሀል ያሳየው የሚያሳየው ትግስት ነው አለ። ትግስትም ያስተምራል። ልክ ነው ግን መሀሉ አይነገርም ይባላል። አንዳንዴ የምንደርስበት ነገሮችን እግዚአብሔር በውስጣችን የሆነ ራእይን ያስቀምጣል፣ የሆነ ነገር እንድናደርግ በቃ እኔ ዶክተር ሆናለሁ እኔ እንደዚ ሆናለሁ፣ እኔ ውጭ እሄዳለሁ ምናምን የሚሉትን ነገሮች ያስቀምጣል፣ በቃ አእምሯችን ውስጥ፣ በልባችን ውስጥ ስኬትም ቢሆን ወደፊት የሆነ ትልቅ ነገር እንዲኖረኝ ድሪም ነገር እናደርጋለን አይደል። ግን እዛ ቦታ ለመድረስ መሀሉ አይነገርም ያንን ያስቀመጠው እግዚአብሔር ነው። እኛ ደግሞ እግዚአብሔርን ያን ነገር እንዲሰጠን እንለምነዋለን። ነገር ግን እዛ ቦታ እስከምንደርስ ድረስ ልክ ነው፣ ትግስት ያስፈልጋል። ግን ማሀሉ የምናልፍባቸው ውጣ ውረዶች አይነገሩም። መሀሉ አይነገርም ይባላል። እንዲህ አይነት ነገር ብዙ ጊዜ እኔ እዚህ ቦታ ስደርስ፣ ለምሳሌ በራሴ ህይወት ብዙ ነገሮችን አልፌያለሁ። ብዙ ፈተናዎችን አልፌያለሁ። ብዙ መንገዶችን ወጥቻለሁ ወርጃለሁ። እነዛን ነገሮች ብናውቅ ኖሮ እንደውም በህይወታችን ለመኖር እራሱ እኮ አንዳንዴ ተስፋ ያስቆርጠናል አይደል አንዳንዴ በህይወታችን ተስፋ የምንቆርጥባቸው ብዙ ነገሮች አሉ ግን እነዛን አልፈን ነው ግባችን ጋር መድረስ የምንችለው ይሄ ለሁላችንም ትምህርት የሚሆን ነው ፍሬዋ ተተክላ አድጋ አብባ ነው በኋላ ኮክ ለመሆን የምትችለው ስለዚህ አንድ ነገር ስንጀምር ማቋረጥ የለብንም። ያችን ፍሬ መኮትኮት አለብን፣ ማረም አለብን፣ ውሃ መጠጣት ካስፈለገ ውሃ ማጠጣት አለብን። አስፈላጊ የሆነውን እንክብካቤ ሁሉ እናደርግለታለን። በመጨረሻ ላይ ፍሬዋን እናገኛለን ማለት ነው። ፍሬው ጣፋጭ ነው፣ የሁሉም ነገር የትግስትም፣ የሁሉም ነገር ፍሬ ጣፋጭ ነው። ያንን ለማስተማር የተጠቀምበትን እኔ እራሱ ተመችቶኛል። ጥቅሱ በጣም ተመችቶኝ አዳምጫዋለው። ሁላችንም በምንሄድበት መንገዶች ውስጥ የሚያጋጥሙን ነገሮች ይኖራሉ። ሀይሚና ብሩክ እንኳን ከተገናኙ ጀምሮ ስንት ነገር አጋጥማቸው እነዛ ቻሌንጆች በአጠቃላይ አልፈው ይኸው እግዚአብሔር ይመስገን ዛሬ እዚህ ደርሰዋል። እኛም እንወዳቸዋለን፣ እኛም እንደግፋቸዋለን። መጨረሻውን ደሞ እግዚአብሔር ያውቃል። ይህንን እንደዚህን አይነት ነገሮችን እያዩ እንደዚህን አይነት ጥቅሶች ለምሳሌ ትምህርታዊ የሆኑ ጥቅሶችን የሚያዩ ከሆነ በህይወታቸው በጣም ይሰራሉ ይሰራል ደግሞ የምናያቸው የሰው ተሞክሮችን የሰው ፈተናዎች ብዙ ጊዜ ራሴን ያስተምረኛል። እንደዛ ነው ብዬ ማስበው ደስ ይላል። እኔም ተምሬበት አለው በጣም ደስ ይላል። የልጁም አገላጠጽ እዛ ላይ እንዳየሁት ከሆነ ሌላው ደግሞ አሌክስ ወንድማችን፣ በዴዚ እና በአሌክስ መካከል ፍቅር አለ። እኔ ሲጀመር ጀምሮ አይቻለሁ። እንደውም የሆኒ ማኛ ሲያገናኛቸው ከመጀመሪያው ፍቅራቸውን እንዲገላለጹ መጀመሪያ ቆይቷል። ከአንድ ከአምስት ወር በፊት ነው እንደዛ ነው ተገላለጹ እዚህ ጋ ብሎ አብሮ ሰዎች ነግረውኝ ነው ብሎ ሲያገናኛቸው አይቻለሁ። አሁን እንግዲህ እንዳየሁት ዛሬ እንደውም ሰማሁት እናቱን ይቅርታ የእሷን እናት ይቅርታ ወጥቶ እንዲጠይቅ ሰው ሲመክረው ነበር። ይቅርታም ጠይቋል። ያጠፋሁት ነገር ካለ አጠፋሁ የምትሉኝ ነገር ካለም በቪዲዮም በምንም መልእክት አድርጉልኝ፣ እና እንደገናም ይቅርታ ጠይቃለሁ። ይቅርታ መጠየቅ ደግሞ ትልቅነት ነው። ይቅርታ ስለጠየቀ እኔም ደስ ብሎኛል። ልጁ ሁለቱም፣ እኔ ደስ ይሉኛል፣ ደስ ይሉኛል። ዴዚ እና እሱ ፍቅራቸው ቢቀጥል፣ ትልቅ ቦታ ቢደርስ፣ በመሀል ማንም ሰው ጣልቃ ባይገባባቸው። ፍቅር ማለት ደግሞ ከባድ ነገር ነው። ሁላችንም አልፈነው ስላየ ነው። በሰው ፍቅር መሀል መግባት ጥሩ አይደለም። ነገ ደግሞ በእኛ ፍቅር እኛ በምናሳልፈው ህይወት ውስጥ ጣልቃ ሰው ቢገባብን ደስ እንደማይለው ሁሉ ምክንያቱም ምንዘራቸው ነገሮች ይከተሉናል እና ለእኛ የማንፈልገውን ነገር ለሰው ባናደርግ ጥሩ ነው። እኔ በሰዎች ፍቅር መሀል የሚገባ ሰው ጥሩ አይደለም ብዬ ነው ማስበው። እናትየዋ ግን የተሰማትን ያደረገችውን በእናትነቷ ያው እናቷ እንዳትናገር ተብሎ ተመክሯል። የተመከረውን ምክር እሺ ብሎ ሰምቷል። ምክንያቱም እናት እናት ነች፣ ለልጇ ጥሩ ነገር እንዲሆን ስለምትፈልግ ነው ያደረገችው። የተቆጣችው ቁጧንም ቢሆን ምክንያቱም ነገም ደግሞ ለሱ እናት ስለሆነች፣ ቁጧንም የተናገረችውንም ነገር በይቅርታ ማለፍ ነው ያለበት። እሱ ጥሩ ሰው መሆኑ መሆን እንዳለበት ወይም መሆን እንደምችል ማሳየት ነው ያለበት። ለዴዚ ትክክለኛ ፍቅሩ ማሳየት ነው ያለበት። ጥሩ ጥሩ ጎኗ ጥሩ ፍቅረኛ መሆን እንደሚችል በተግባር የተግባር ሰው በቃ ልክ እንደ ብሩኬ የተግባር ሰው ሆነ ማሳየት ነው ያለብህ። ምንም መጨናነቅ አያስፈልግህም ግን ይቅርታ መጠየቅ ያለብን ሰዎች ሁሉ ይቅርታ ብሎ መጠየቅ። ይቅርታ በጣም ደስ ይላል። እኔ ይቅርታ ማለት በጣም ደስ ይለኛል። በነገራችን ላይ ሰውን ይቅርታ መጠየቅ ወዳለሁኝ፣ ይቅርታ ብሎ መውጣቱ ጥሩ ነው። ፍቅራቸው ያብብ፣ ይቀጥልላለሁ። በትንሹ ዛሬ ይሄንን እላችኋለሁ። ስለሰማችሁኝ ስለምታዳምጡኝ ሁላችሁ